እንደምን ቆያችሁ የተወደዳችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ዮሐና መኮንን ከመላይ ስቱዲዮ እና የስርጭት ባለሙያዎች ጋር እየመራ አብሪያችሁ ቆይታ አደርጋለሁ። አብራችሁ ሆነው። የፋይናንስ ተቋማት የፋይናንስ ደህንነትን ለማስጠበቅና ለማረጋገጥ በጋራ መስራት ይገባቸዋል ሲሉ የኢትዮጵያ ንግድ ባንክ ዋና ዳይሬክተር አቶ አቤ ሳኖ ተናገሩ። ባንኩ አራተኛውን የኮምፕሊያንስ ቀን የፋይናንስ ደህንነትን ማረጋገጥ በሚችሉ ጉዳዮች ላይ ውይይት በማድረግ አክብሯል። ራሄል ደምሰው የኢትዮጵያ ንግድ ባንክ የኮምፕላያንስ ቀንም በዋና መስሪያ ቤቱ የመንግስት መስሪያ ቤት ኃላፊዎች፣ የባንኮች ተወካዮችና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት አክብረዋል። ቀኑ የተከበረው ለአራተኛ ጊዜ ኮምፕላያንስ አማራጭ ሳይሆን መሰረት ነው በሚል መሪ ሀሳብ ነው። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤሳኖ በፋይናንስ ላይ የሚፈጸም የወንጀል ድርጊት ምላሽ ለመስጠት ተገቢ ዝግጅት ማድረግ ያስፈልጋል ብለዋል። ኮምፕላያንስ በጣም ክሪቲካል ነው። ያ ኮምፕላይ የሚደረገው የወጡ ስርዓቶችን በአግባቡ ስራ ለማዋል ነው ግን ስርዓቶቹ ለምን ይወጣሉ የሚለው ነው ኢምፖርታንት። ሶ ስንረዳ፣ የወጡ ስርዓቶችን በወጉ እንድናከብራቸው ይጠቅማል። የባንክ ስርዓት ደግሞ ታማኝ የሚሆነው ጤነኛ መሆኑን አስቀማጩ ማመን ያለበት አካል ሲያምን ነው። እና አንደኛ ጤንነቱን መጠበቅ ይኖርብናል። ሁለተኛ ጤነኛ መሆኑንም ለህዝቡ ማስገንዘብ ይኖርብናል ማለት ነው። ህዝቡ እንዲያምን ባንኮችን እንዲጠቀም ማለት ነው። በባንኮች የሚንቀሳቀሱ ገንዘቦችን በመቆጣጠር ታክስ የማሸሽ በሙስና የተገኘ ገንዘብን የመሰወርና ሽብርተኝነትን ለመደገፍ የሚደረጉ ጥረቶችን መከላከልና የደንበኞቹን ማንነት በሚገባ ማወቅ ላይ ትኩረት ተሰጥቶ ሊሰራ የሚገባ ጉዳይ መሆኑን ጠቁመዋል። የባንኮች ሀብት ትልቁ የደንበኞች እምነት ነው፣ የእኛ ችሎታ አይደለም። ይሄንን እምነት ደግሞ ለመጠበቅ ቀን ከሌሊት መስራት ይኖርብናል። ይሄን ስራ እኛ ባንክ ውስጥ ያለነው ዋና ተዋናዮች በደንብ በዋናነት መስራት ይኖርብናል። ከዚህ ሲያልፍ በዋናነት ግን ሬጉሌተር ትልቅ ኃላፊነት አለባቸው። የሀገሪቷን ህግ ስርዓት የማስከበር ኃላፊነት ይኖርባቸዋል። ህግ አውጪው በዚህ በዚህ መስመር ሂድ እሱ ባወጣው ህግ ደግሞ እኛ መሄድ አለብን። እየሄድን መሆኑን ደግሞ ኦን ኮንቲኒየስ ቤዚስ ማረጋገጥ ይኖርብናል። ይሄን አልፎ ችግር ሲከሰት ደግሞ ህግ አስከባሪ ሀይሎች አሉ፣ እንደነ ፖሊስ አክሽን ይወስዳሉ ማለት፣ ቶሎ ወደ መስመር መመለስ። ለዛም እነሱም እርምጃ ለመውሰድ እንዲረዳቸው ሬፌረንስ መኖር አለበት። አንድ የምንከተለው ህግ የተጻሰ ነገር መኖር አለበት ማለት ነው። እኛም የወጣውን ህግ ተከትለን መሄዳችንን ማረጋገጥ ስንችል ህግም ደግሞ ደንበኞችም ሌላው ሊከተል የሚገባው ሲኖር ሁላችንም ላደረግ ነው ለፈጸም ነው ሌባውም ለጣሰው ህግ እኛም ህጉን አክብረን ካለን ለዛ ተጠያቂ እንሆናለን ማለት ነው። የኢትዮጵያ ንግድ ባንክ የሪስክ አስተዳደር እና ኮምፕሊያንስ ምክትል ፕሬዚዳንት አቶ ፍሬው ገብረስላሴ በበኩላቸው በኢትዮጵያ ንግድ ባንክ የኮምፕሊያንስ ባህልን ለመገንባትና ለማስረጽ ከፍተኛ ስራ እየተሰራ መሆኑን ገልጸዋል። ኮምፕሊያንስ ሲባል በዋነኛነት አንድ ነገር የተዘረጋ አሰራር አለ ስርዓት አለ፣ ደንብ አለ፣ መመሪያ አለ፣ ህግ አለ። እነሱን አክብሮ የመስራት ጉዳይ ነው። የዚህ መድረክ ዋናው ዓላማ የኮምፕላያንስን ባህል አድርጎ በባንካችን አሰራር ውስጥ ለማስተግበር እና ለማስረጽ የምናደርገው ሂደት ነው። ደንበኛን ከማወቅ ጋር ተያይዞ የቴክኖሎጂ ግብዓቶች የደንበኛን ማወቅን የሚያግዙበት ወይም ደግሞ የሚረዱበት ሁኔታ ነው ዲስከስ እያደረግን ያለ ነው። ባህል እንደሚታወቀው በአንድ ጊዜ የሚመጣ ነገር አይደለም። የብዙ ወቅቶች እና ጊዜያቶች ድግግም የስራ ውጤት ነው። በመርሃ ግብሩ በተለያዩ ርዕሰ ጉዳዮች ላይ የዘርፉ ከፍተኛ ባለሙያዎች ባቀረቧቸው መነሻ ጽሁፎች ላይ ውይይት ተደርጓል። በሀገር አቀፍ ደረጃ በሚሰጠው ፈተና ውጤታማ ለመሆን የሚያስችል ዝግጅት እያደረግን ነው ሲሉ በደብረ ብርሃን ከተማ የሚገኙ የ12ተኛ ክፍል ተማሪዎች ተናገሩ። ለተማሪዎቹ የማጠናከሪያ ትምህርት በመስጠት የተሟላ ዝግጅት እንዲያደርጉ እየሰራ እንደሚገኝ የገለጸው ደግሞ የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ነው። ደጃኔ በቀለ ዝርዝሩን ይዟል። ከቅርብ ጊዜያት ወዲህ በ12ተኛ ክፍል ሀገር አቀፍ የመልቀቂያ ፈተና የተመዘገበው የውጤት ማሽቆልቆል ችግር የዝርፉ ተዋናዮች ይበልጥ በቁጭት እንዲነሱ እያደረጋቸው ይገኛል። የደብረ ብርሃን ከተማ አስተዳደር ትምህርት መምሪያም የ2017 ትምህርት ዘመን ተፈታኞች የተሻለ ውጤት እንዲያስመዘግቡ ከፍተኛ ጥረት እያደረገ መሆኑን አስታውቋል። የመምሪያው ኃላፊ መቅደስ ብዙነህ እንዳሉትም ተማሪዎች የተሟላ ዝግጅት እንዲያደርጉ ቀሪ ጊዜያትን በአግባቡ ለመጠቀም እየተሰራ ይገኛል። የስነ ልቦና ዝግጅት ስልጠናዎች በተከታታይ ተሰጥተዋል። በየትምህርት ቤቱ እንዲሁም ደግሞ ወርክሾፖች ሞዴል ፈተናዎች ቲቶሮች በተደጋጋሚ እየተሰጡ ያሉበት ሁኔታ ነው ያለው። የበለጠ ተጠናክሮ ይቀጥላል። ይሄን ብቻ ሳይሆን የፈርስት ሴሚስተር ውጤታቸውም ተተንትኖ ምን ላይ ያለ የሚለውን አይተንበታል ማለት ነው። በየትኛው ሰብጀክት ላይ የተጨማሪ እገዛ ያስፈልጋል። አሁን ቲቶርም ሲሰጥ ሁሉንም መስጠት ሳይሆን የፈተና ውጤቱ የሚያሳያቸው እንትኖች አሉ፣ የትምህርት አይነቶች አሉ። በተለይ ሂሳብ፣ እንግሊዝኛ፣ ፊዚክስ አካባቢ ላይ በጣም ስራ ይጠይቃል። ውጤትን የሚያሳየው ያንን ስለሆነ ማለት ነው። ተፈታኝ ተማሪዎችም ከትምህርት ዘመኑ መባቻ ጀምረው ጠንከር ያለ ስነ ልቦናዊና የትምህርት ጥናት ዝግጅት ማድረጋቸውን ገልጸዋል። ከተለያዩ የማህበሪያ ሚዲያዎች እንጠቀማለሁ፣ ስፔሻ ዩቲዩብ እንጠቀማለሁ፣ የተለያዩ ኦንላይን ፈተናዎች ከተለያዩ ቴሌግራም ቻናሎች ላይ ፈተናለሁ፣ እንዲሁም ደግሞ በትምህርት ቤታችን ባለው መሰረት ደግሞ የተለያዩ ቲቶሮችን አብረን እንማራለን። በጋራ ማጥናትን በጋራ የተለያዩ ከዚህ ዓመት በፊት የነበሩ የተለያዩ ሽቶችን የመስራት ነገሮችን እያደረግን እንዲሁም ደግሞ በትምህርት ቤታችን በኩል ስንመለከት የተለያዩ ድጋፎችን እያደረጉልን ይገኛሉ። ቤተሰቦቼ በደንብ ነው ሰፖርት የሚያደርጉኝ እንዳነብ ምንድን ነው የስራ ጫናም እንዳይበዛብኝ በደንብ ነው ጥረት የሚያደርጉልኝ ማለት ነው። ለሁሉም የትምህርት አይነቶች ተገቢውን ጊዜ በመስጠት በጋራና በተናጠል የማጥናት ልምድ ማዳበራቸውን የገለጹት ተማሪዎቹ እችላለሁ የሚል ስነልቦናዊ ጥንካሬን እንደተላበሱም አንስተውልናል። ጠንክሮ ከተሰራ የማይመጣ ነገር የለም። መጀመሪያ ግን ከስነልቦናችን ይጀምራል እና ያንን ማድረግ እንደምንችል ካመንን ማድረግ ይቻላል። እና ያየሁት ነገር ቢኖር ከዚህ ቀደም ከተፈተኑት ምናልባት ስለሆነ በኋላ ላይ በደንብ ዝግጅት ቢኖር እና መዘናጋት ባይኖርበት ጥሩ ውጤት ይመጣል ብዬ ተስፋ አድርጋለሁ። የተለያዩ ኤግዛሞችን ስንፈተን ኮንፊደንስ ቢውን ለማድረግ እየሞከርን ነው እና ሰው ራሳችንን በደንብ ለማዘጋጀት እየሞከር ነው። በዛ አይነት ወይ ፈተና እየተፈተን እንደገና ደግሞ በደንብ እያነበብን ራሳችን ለማዘጋጀት እየሞከር ነው። በፊት አውራሪ ገበየው አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህሩ ሽመልስ አጥለው እንዳሉትም ከባለፉት አመታት ችግሮች ልምድ በመውሰድ ዘንድሮ የተሻለ ውጤት እንዲመዘገብ ብርቱ ጥረት ደርጓል የተማሪዎች ዝግጅትም የተሻለ መሆኑን አብራርተዋል። ከባለፉት አመቶች የተሻለ ውጤት እናመጣለን ብለን እናስባለን። አሁንም እየሰራን ያለነው ቀጣይም የምንሰራቸው በርካታ ስራዎች ይኖራሉ። ኦልሞስት አሁን ኮርሱን ወደ ማገባደድ ደረጃ ላይ ደርሰናል። ጥያቄዎች በብዛት መስራት መቻል አለብን። እነዚያን ጥያቄዎች በብዛት ከልጆቹ ጋራ ከሰራና ካለማመድ ናቸው የተሻለ ውጤት እንደሚያመጡ እርግጠኛ ሆኜ ነው የምናገረው። በደብረ ብርሃን ዩኒቨርሲቲ የማህበረሰብ ጉድኝት ዳይሬክተሯ ረዳት ፕሮፌሰር መቅደስ ጌራወርቅ እንደሚሉት ታዲያ የተሻለ ውጤት እንዲመዘገብ ከተፈለገ ራስን ይበልጥ ማዘጋጀትና በቂ ጊዜ መመደብ አስፈላጊ ነው። ጊዜ አለን። ይሄ ሶስት ወር ጊዜ በጣም ወርቃማ ጊዜ ነው ብዙ ስራዎችን መስራት የሚችሉበት፣ የነበራቸውን ድክመት ሊያሻሽሉበት የሚችሉትን ነገሮችን የሚሰሩበት፣ የሚያዘጋጁበት በጣም ወርቃማ ጊዜ ነው። ይህን ወርቃማ ጊዜ ደግሞ የሰዓት አጠቃቀማቸውን በደንብ አስተካክለውና በስርዓት ተጠቅመው የእንቅልፍ ሰዓታችን መቀነስ ካለብን የሚያዘናጉን ነገሮችን ቀንሰን መስዋዕትነት ወስደን እችን ሶስት ወር ጊዜ ኢፌክቲቭሊ መጠቀም ከተቻለ ውጤታማ መሆን እንደሚቻል አምናለሁ ከትምህርት ኤክስፔሪንሴም መስዋዕትነት እነት ኮሚቴ ድመሆን ፎከስ ድመሆን ትምህርታቸው ላይ ትኩረት ማድረግ። በትምህርት ዘመኑ ከተማ አስተዳደሩ 1965 ተማሪዎችን ያስፈትናል ተብሎ ይጠበቃል። ከሺ በላይ ተማሪዎች ክልል አቀፍና ሀገር አቀፍ ፈተና ይወስዳሉ ተብሎ እንደሚጠበቅ የሰሜን ሸዋዞን ትምህርት መምሪ አስታወቀ። ለፈተና የሚቀመጡ ተማሪዎች በቂ ዝግጅትና ራሳቸውን በስነ ልቦና ብቁ ማድረግ ይጠበቅባቸዋል ተብሏል። ፋንታነሽ ማመር ተጨማሪውን ይዛለች። አገር ተረካቢ የሆነ ትውልድን ለማፍራት ትምህርት ላይ መስራት አስፈላጊ ጉዳይ ነው። በዘንድሮ ዓመት ክልላዊና አገር አቀፍ ተፈታኞች የተሻለ ውጤት እንዲያስመዘግቡ ትኩረት ሰጥቶ እየሰራ መሆኑን የሰሜን ሸዋ ዞን ትምህርት መምሪያ ገልጿል። በዞኑ በተሻለ ሁኔታ ተማሪዎችን በመደገፍ ጥሩ ውጤት እንዲያመጡ ከሚያስችሉ ወረዳዎች መካከል ሸዋሮቢት ከተማ አስተዳደር ተጠቃሽ ነው። የከተማ አስተዳደሩ ትምህርት ጽሕፈት ቤት ኃላፊ አቶ ታደሰ ለማ ተማሪዎች የተሻለ ውጤት እንዲያስመዘግቡ እየታገዙ ስለመሆናቸው ተናግረዋል። በተለይ እነዚህ በክልል አቀፍና ሀገር አቀፍ የሚፈተኑ ተማሪዎችን

አቀፍና አገር አቀፍ ፈተናዎች ላይ ዘርፈ ብዙ ስራዎችን ሰርተናል። ለምሳሌ ያክል በስድስተኛ ክፍል በዘንድሮ አመት 16353 ተማሪዎችን ለማስፈተን ምዝገባ እቅድ ይዘን አሁን የተመዘገበው ወደ 12724 ወይም የእቅዳችንን 769 ፈጽመናል ማለት ነው። በተመሳሳይ ስምንተኛ ክፍልም ወደ 15400 ክልል አቀፍ ፈተና ይቀመጣሉ ተብለው ካቀድነው ውስጥ ወደ 12051 ወይም የቅዳችንን 78.3 ፐርሰንት ለመፈጸም ሞክረናል። 12ኛ ክፍልም በተመሳሳይ ፕራይቬት ወይም በግል ተፈታኝንና የመንግስትን ጨምሮ 7840 ተፈታኝ ሬዲ አድርገን እየተጠባበቅን ያለንበት ሁኔታ ነው ያለው በተለይ ውጤታማ እንዲሆኑ የተለያዩ ድጋፎች እየተደረጉ መሆኑን የገለጹት ምክትል ኃላፊው በስነ ልቦና ረገድ ትኩረት ተሰጥቶ እየተሰራ ስለመሆኑም አክለዋል የበለጠ ደግሞ ውጤታማ የሚሆኑበትን ስራዎች እየሰራን እንገኛለን 153173 አካባቢ የሚደርሱ ተማሪዎች የስነ ልቦና ድጋፍ ተደርጎላቸዋል በባለሙያዎች እና ና በተለያዩ አካላት ውጤታማ ስራ እንዲሰሩ ሁሉ ትኩረታቸው ወደ ትምህርታቸው እንደሚሆን ችግሮች ሁሉ የሚያልፉ እንዲሆኑ እንዲገነዘቡና አይምሯቸውን ጊዜያቸውን ለትምህርታቸው እንዲሰጡ ከፍተኛ የሆነ የስነልቦና ስራ የሰራንበት ሁኔታ ነው ያለው። ተማሪዎቹ ከፍተኛ ውጤት እንዲያስመዘግቡ በስነ ልቦና ዝግጅት ማድረግ አለባቸው ያሉት በደብረ ብርሃን ዩኒቨርሲቲ የስነ ልቦና መምህር ስንታየዋንባቸው ናቸው። ለራሱ የነገ ዕጣ ፈንታው ነው ህይወታቸው ናቸው። ስለዚህ የግድ መዘጋጀት መቻል አለባቸው። ሲዘጋጁ ማሰብ ያለባቸው መሰረታዊ ጉዳዮች አሉ። ፈተና አላማው መለካት ብቻ ነው። ሲለካ ግን የተዘጋጀና ያልተዘጋጀን መለያ የሚለውን ሀሳብ በውስጡ ያዘለ በመሆኑ ለዛ የሚገባቸውን ያክል ማድረግ መዘጋጀት መበርታት ደጋግሞ ነገሮችን በቆራጥነት ማጥናት ሲገባቸው የሚፈልጉት ደረጃ ላይ የመድረስ እድል ይኖራቸዋል። ተማሪዎቹ ራሳቸውን ከፍርሃትና ከስጋት ነጻ አድርገው ፈተናን መስራት ከቻሉ ውጤታማ መሆን ስለሚችሉ ቀድመው መዘጋጀትን ባህል ማድረግ ይጠበቅባቸዋል ነው ያሉት። መደንገጥ አለ፣ መፍራት አለ። ከወሬ ጋር ተያይዞ ፈተናው ሊከብድ ይችላል፣ ሊጥሉን ይችላሉ የሚል ፍርሃት አለ። ነገ ነው ይሄ። ተማሪዎች ማሰብ ያለባቸው ዛሬ ነው ዛሬን በደንብ መዘጋጀት፣ በደንብ ማጥናት፣ በደንብ ነገሮችን ማየት፣ የሚችሉትን ክለሳ ማድረግ እስከቻሉ ድረስ የሚመጣውን ነገር የመቋቋም እድላቸው ሰፊ መሆን ይችላል ብለን በስነድ ቦላ እንናገራለን። ከዚህ ባለፈ ለተማሪዎቹ ውጤታማነት የጉዳዩ ባለቤት የሆኑት ራሳቸው ተማሪዎች፣ መምህራንና ወላጆች በትልቁ ሊሰሩ ያስፈልጋል ተብሏል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል ተመልካቾች። አሁን ደግሞ ወደ አጫጭር ዜናዎች እናልፋለን። በተለይም ሰለሞን አዘጋጅታቸዋለች እንደሚከተለው ይቀርባል።

በኢትዮጵያ ና በግሪክ መካከል ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ገለጹ። በግሪክ ፓርላማ አባል ዶክተር ማክሞስ ቻራኮፓሎስ የተመራው የልዑካን ቡድን በህዝብ ተወካዮች ምክር ቤት የስራ ጉብኝት አድርጓል። የልዑካን ቡድኑ ከአቶ ታገሰ ጫፉና በምክር ቤቱ ኢትዮጵያና የምዕራብ አውሮፓ ሀገራት እንዲሁም የአውሮፓ ህብረት የወዳጅነት ኮሚቴ አባላት ጋር ተወያይቷል። አፈ ጉባኤ ታገሰ ጫፉ ሁለቱ ሀገራት ለረጅም ጊዜ የቆየ የመንግስታትና የህዝብ ለህዝብ ግንኙነት በቀጣይም ተጠናክሮ እንደሚቀጥል ገልጸዋል። ኢትዮጵያ ግሪክ ጋር ያላትን ንግድና ኢንቨስትመንትን ጨምሮ በተለያዩ መስኮች ልምድ መቅሰም እንደምትፈልግም ገልጸዋል። በግሪክ ፓርላማ አባል ዶክተር ማክሲሞስ በበኩላቸው ግሪክ በቱሪዝምና በግብርናው ዘርፍ ከኢትዮጵያ በርካታ ልምዶችን መቅሰም እንደምትፈልግና በዘርፉ አብሮ ለመስራት ፍላጎት እንዳላት ገልጸዋል። የግሪክ ባለሀብቶች በኢትዮጵያ ያላቸውን ኢንቨስትመንት ተሳትፎ ማሳደግ እንደሚገባም ኃላፊው ተናግረዋል። መረጃው የህዝብ ተወካዮች ምክር ቤት ነው። የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም የሰላም አስከባሪ ኃይል አስተዋጽኦ የሚያደርጉ ሀገራት አስቸኳይ ጉባኤ ዛሬ በዩጋንዳ ይካሄዳል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው በጉባኤው ላይ ለመሳተፍ ኢንቲቤ ገብተዋል። በአፍሪካ በተለይም የሶማሊያ ጎረቤት ሀገራት በሀገሪቱ ዘላቂ ሰላምን ለማስፈን ትልቁ ዋጋ መክፈላቸውን ይጋር ገልጿል። የተከፈለ ዋጋ ሰላማዊ የተጠበቀ ሶማሊያ እንድትኖር ያለውን የጋራ ቁርጠኝነት የሚያሳይ መሆኑንም አመልክቷል። የሶማሊያ ሰላም ለዓለም መረጋጋት ቁልፍ ምሰሶ መሆኑ መሆኑን ነው ኢጋድ ያስታወቀው። መረጃው የኢትዮጵያ ዜና አገልግሎት ነው። የአሜሪካው ቪዛ ባንክ ኩባንያ ኢትዮጵያን ጨምሮ በቀጠናው ዓለም አቀፍ የኋላ አገልግሎት የማስፋት ፍላጎት እንዳለው አስታወቀ። የኢኖቬሽንና ቴክኖሎጂ ሚኒስቴር ከአሜሪካው ቪዛ ኢንክ ዓለም አቀፍ የክፍያ ካርድ አገልግሎት ኩባንያ ጋር በኋላ በዲጂታል ፋይናንስ ና በአዳዲስ የትብብር እድሎች ላይ በጋራ ለመስራት መክሯል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ይሹሩን አለማየሁ የኢትዮጵያ መንግስት በእኩልነት ና በጋራ ተጠቃሚነት ላይ የተመሰረተ የዲጂታላይዜሽን ትብብር እንዲጎለብት ከፍተኛ ፍላጎት እንዳለው ገልጸዋል። የቪዛ ኢንክ የደቡብ ና ምስራቅ አፍሪካ ሪጅን ምክትል ፕሬዚዳንት ሚካኤል በርነር ዓለም አቀፍ የቪዛ አገልግሎትን በኢትዮጵያና ና በቃጠናው ሀገራት ተደራሽ ለማድረግ ከፍተኛ ፍላጎት እንዳላቸው ገልጸዋል። የኢትዮጵያን አጠቃላይ የዲጂታል ትራንስፎርሜሽን አጀንዳ እንዲሁም የዲጂታል ስትራቴጂ ፕሮጀክቶች ና የትግበራ እቅዶችን አስመልክቶ በጋራ ለመስራት ስምምነት ላይ መደረሱንም የሚኒስቴሩ መረጃ ያመላክታል።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን። የዜና ሰዓታችን የመጨረሻ ምዕራፍ ወደ ሆነው ሁነት ጥቆማ እናልፋለን። የጤና ሚኒስቴር ተቀባይነት ያላቸው የጥራት ደረጃ መስፈርቶችን ያሟሉ የጤናና ጤና ነክ አገልግሎቶችና ግብዓቶች ለህብረተሰቡ ተደራሽ መሆናቸው እንዲረጋገጥ ህብረተሰቡ ጤናውን በራሱ መጠበቅ እንዲችልና የቁጥጥር አሰራር ባለቤት እንዲሆን ለማድረግ የአሰራር ስርዓት በመዘርጋት እየሰራ ይገኛል። በዚህ መሰረት የጥርስ ሕክምና አገልግሎት መስጫ ጤና ተቋማት ባለቤቶችና ሌሎች ጤና ላይ የሚሰሩ ባለድርሻ አካላት የሚያስተላልፏቸው ማስታወቂያዎች ያሉበትን ሂደት መገምገም የሚያስችል ውይይት ቅዳሜ ሚያዝያ 18 2017 ዓ.ም ተምረት ያካሂዳል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችሁ መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ሆንላችሁ።